60 ሰው ወይ 45 ሰው የሚጭነው አውቶቡስ የድሮ ረጅሙ ሹፌር አለው። ሹፌሩ የነዳ ነው መንገድ ሳተና ዙር ብሎ ሲያይ መንገድ መሳቱ ታውቆት ሲያይ፣ ሁሉም ሰው ወሬ ይዟል መሳሳቱን የነገረው የለም። መሳሳት ኖሮ ይሄ ሁሉ ሰው ዝም አይልም ብሎ መንዳት ቀጠለ። ከዛ እነሱም ወሬያቸውን ጨረሱና ሲያዩ መንገዱ ስህተት ነው ብሎ ሁሉም በነፍሶ ከፍ ያስባል። ሹፌሩን ሲያዩ በኮንፊደንስ እየነዳ ነው፣ አይ መንገዱን ቢያውቅ ነው እንደዚህ በኮንፊደንስ የሚነዳው ብሎ እነሱም ተው ተያይዘው መጥፋት አለ። ባለንበት ጊዜ የተለያየ አካል አውቶቡስ አዘጋጅተው የት ነው የምትሄደውን አግባ እያለ እንደሚጠራው እኛ ወጣቶችንም የሚጠራ ብዙ አካል አለ። እኛ መምረጥ ያለብን ማንነታችን ላኢላሀ ኢለላህ የሙስሊም ማንነት ነው። በዛ የሙስሊም ማንነት ውስጥ ነገ በአኺራ ዛሬም በአዱንያ ስኬታማ በሚያደርገን መልኩ የሚያደርሰን ቦታ ላይ ማተኮር አለብን።